ጌታ ኢየሱስ ክርስቶስ ድሮም ጌታ ነው፣ ዛሬም ጌታ ነው፣ ነገም ጌታ ነው። ከዘሪቱ ከበደ እስከ ጥበብ ወርቅዬ፣ ከዘማሪት መስከረም ጌቱ እስከ ማስተዋል ወንደሰን፣ ሌሎችም እጅግ ብዙ በጌታ የተወደዱ አገልጋዮች ዓለማዊ መድረኮችን ሲያገኙ አጋጣሚውን ተጠቅመው ስለራሳቸው ስምና ዝና ውዳሴ ከመደርደር ይልቅ እኔ የሚወራ ታሪክ የለኝም፣ ታሪኬ ኢየሱስ ነው፣ ሞቴን በሞቱ የሻረ እያዳነኝ እርሱ ብቻ ነው፣ እናንተም ይህንን እውነት አምናችሁ ዳኑ ሲሉ ያገኙትን አጋጣሚ እናደል ጮክ ብለው ኢየሱስን የሰበኩ እንዲያሉ የኛ ዘመን የወንጌል አርበኛ እህትና ወንድሞች አሉን። ማንም እንዳይጠፋ ትውልድ ሁሉ እንዲድን ክብሩን ጥሎ ተዋርደው ተተፍቶበት ተወግሮ እኛው ሰፈር ቀሎ ስለመጣ አይቅለልብን። ስሙ ከሌሎች ስሞች ጋር የሚስተካከል አይደለም። የትም፣ ለሁሉም በሁሉም ስፍራ ይሰበካል። ከሌላ ስም ጋርም በፍጹም ሊወዳደር አይችልም። ታዲያ ከሰሞኑ ማህበራዊ ሚዲያውን እየተመለከተን እንዳለ ነው፣ በዚህ ኢየሱስ በሚለው ስም ተሞልቷል። ይህንን ስናይ ደግሞ እጅግ ደስ ይለናል። ከዚህ ጋር ተያይዞ ንዳት እህታችን ዘማሪት ሀና ተክሌን ጨምሮ ሌሎች አገልጋዮችም እየታዩ ስላሉና ባሳለፍነው ሳምንት በተካሄደ አንድ የሽልማት ፕሮግራም ላይ ሲታዩ የነበሩ አለባበሶች፣ እንደዚሁም ደግሞ አጠቃላይ እየታዩ ያሉ አሳሳቢ ድርጊቶች ጌታ ሆይ ወዴት እየሄድን ነው የሚያስብሉ መሆናቸውን ብዙዎች እየገለጹ ባሉበት ሰዓት ዘማሪት ሀና ተክሌም ዝምታዋን ሰብራ እንዲህ ስትል በፌስቡክ ማህበራዊ ገጿ ላይ ሀሳቧን አስፍራለች። ወጣቶች ሆይ እባካችሁ ንቁ። ነውር ክብር ከሆነበት ሰፈር ራሳችሁን አስመልጡ። ዓለም ለከንቱነት ተገዝታ ነውርን በክብር መልክ እያለማመደቻችሁ ነው። ነውር ግን ሁልጊዜም ነውር ነው። መጨረሻው ደግሞ ጥፋት ነው። ዓለም በነውር ሳትነግስባችሁ ንገሱባት የሚልን ጠንካራ ሐሳብ ያሰፈረች ሲሆን ብዙዎችም ሲቀባበሉት ነበር ከዚህ ጋር ተያይዞ ነቢ ሱራፊል ደግሞ እንደዚህ ሲል ተናግሯል። በግልጽ በአደባባይ ሰግጥ ፈምስ እያለ ስንፍናን በማስፋፋት ልጆቻችን እንዳይማሩ የሚደረገውን እንቅስቃሴ ሳይ ያመኛል። በዚህ ጉዳይ መንግስት ጣልቃ ሊገባ ይገባል። እኔም እንደ አንድ የሃይማኖት መሪ ይመለከተኛል። የእነዚህን ግለሰቦች ልክ ያልሆነ እንቅስቃሴ ሊቆም ይገባል ሲል ሀሳቡን አስቀምጠዋል። ጌታን ኢየሱስ ክርስቶስን ማመስገን እፍረት ነው እንዴ? ልብሎ ምናፍረው ምን የሚያሳፍረን ነገር አለ? ገንዘብ የሰጠንን ሰው እኮ እናመሰግናለን። ከመቀመጫው ብድግ ያለውን ሰው እኮ እናመሰግናለን። አለ እንዴ? እኔ ለልጆቼ እሞትላቸዋለሁ፣ አልሞትም። እናቴ ለእኔ ሞታለኛ? ልጅ አልሞተችም። በአደራ ሰጣት፣ አሳደገችኝ። በቃ መሞት ካለብኝ እሱ አታድነኝም። እግዚአብሔር ነው የሚያድነኝ። ስራዬን ስጨርስ ነው የሚወስደኝ እንዴ ይሄ በዚህ ሁሉ መላእክቶች ተከበን የምናድረው ይሄ ሁሉ ጠባቂ መላእክቶች ምን የትኛው ገንዘባችን ገዝቷቸው ነው እንዴ? ወይስ ኑና ጠብቁን ስላለን ጠብቀውን ነው እንዴ? እግዚአብሔር የሚወዳቸውን ልጆቹን በመላእክቶቹ ያስጠብቃቸዋል። አበቃ ጌታ ኢየሱስ ክርስቶስ ድሮም ጌታ ነው፣ ዛሬም ጌታ ነው፣ ነገም ጌታ ነው። ካናደዳችሁ ያበሳጫችሁ በቃ ምንም ላደርጋችሁ አልችልም። አባት ነው፣ ንጉሥ ነው፣ ጌታ ነው። ያኖረናል፣ አምጥቶናል፣ ፕሮቫይድ እያደረገልን ነው። እያንዳንዱን ቀን ይፈቅድልናል፣ በእያንዳንዱ ቀን ውስጥ የእኛን ክፋት ይራራልናል። እኔም አምነው ጌታዬን ነው፣ እግዚአብሔር አምላኬን ነው። ሰማይን ምድርን የፈጠረ አልፋና ኦሜጋ የሆነ ያለ የነበረ የሚኖር እግዚአብሔር አለ። የናዝሬቱ ንጉሥ ኢየሱስ ክርስቶስ አለ። አበሳጭን ያበሳጭን፣ ምን አገባኝ? ዛሬ የገባኝ እውነት ነው አይደለም፣ ድሮ የገባኝ እስከ ዛሬ ኖርኩት። እንዲህ እኔ ማንንም ፕሊዝ አላደርግም፣ የሚቅርታችሁ፣ እኔ ፕሊዝ የማደርገው የሚያኖረኝን የስትንፋሴን ንጉስ መኖሪያ ፈቃዴን ነው። የሚያኖረኝን የሚጠብቀኝን፣ እኔን ሲጠብቅ እስራኤልን የሚጠብቅ አይተኛ ማያንቀላፋ ይላል መዝሙር 27 ነው መሰለኝና እኔ ደግሞ እሱን ካነበብኩ በኋላ ምንድነው ብለው ሚሚን ልጆቿን ቤተሰቦቿን ሁለንትኗን የሚጠብቅ አምላክ አይተኛ ማያንቀላፋ ምላሉ ይ ወይ እንዲህማ የሚያበሳጨን ከሆነ አልገባኝም ነበሩ እኮ አባቴንማ፣ ባናቴ ተዘቅዝቄ እንዶ በሞንታርቦ አመሰግነዋለሁ። ጌታዬ ንገስልኝ። ኢየሱስ ክርስቶስ ጌታዬ ነህ። የአብርሃም የይስሐቅ የያዕቆብ አምላክ አባቴ ነህ፣ አምላኬ ነህ። በምንም አልደራደርብህም። እንደ ኧረ ነውር ነው። እኔና ቤቴ እግዚአብሔርን እናመልከዋለን። እኔና ቤቴ ኢየሱስ ክርስቶስ ጌታችን እንደሆነ እናውቃለን። በደሙ ተሰውረን እንደምንኖር እዚህም የደረስነው በእኛ ኤቢሊቲ ሳይሆን በጌታችን ኤቢሊቲ እንደሆነ እናውቃለን። ስንሄድን ስራችንን ጨርሰን ስንሄድ እሱ ጋር እንደምንሄድ እናውቃለን። ተራ ሰዎች እንዳልሆነን እናውቃለን። ለተራነት እንዳልፈጥረን እናውቃለን። ለክፋት እንዳልፈጥረን እናውቃለን። የዘላለሙ ንጉስ ኢየሱስ ክርስቶስ ክብር፣ ምስጋና ለአንተ ይሁንልን። እስትንፋሴ በምድር ላይ እስካለች ድረስ እየወጣው አመሰግናለሁ። አልገባኝም ነበር የኔ ጌታ፣ ኑርልኝ፣ ተባረክልኝ። ውድድ ነው ማድረግ ጌታዬ አባቴ፣ ፕሮቫይደሬ፣ ጠባቂ፣ ንጉሴ፣ አፍቃሪ፣ የናዝሬቱ ንጉስ ኢየሱስ ክርስቶስ የኔ ልዑል ውድድ አደረግሃለሁ። አባቴ እግዚአብሔር አምላክ ውድድ አደረግሃለሁ። መንፈስ ቅዱስ ውድድድ አደረግሃለሁ። እንግዲህ ውዴሁ ሚዲያ ቤተሰቦች በዛሬ ፕሮግራማችን ላይ እንደተመለከታችሁት ዘማሪት ሀና ተክሌ እየታዩ ስላሉ አንዳንድ ትክክል ያልሆኑ ድርጊቶች የሰጠችውን ጠንከር ያለ መልእክትና እንደዚሁም ነቢይ ሱራፊልን ሀሳብ በመቀጠል ደግሞ የምንወዳት አርቲስት ሚሚ ታምራት ገና ጌታ ኢየሱስ ክርስቶስን መናገር መመስከር አልጀመርኩም ማለት ይቻላል። ገና ሶሻል ሚዲያው ላይ ይህንን ስም ከፍ እያደረግኩኝ እጠራዋለው ይህ ስም የሚያድን የሚ ሲታደግ ከሞት የሚያስመልጥ የሚጠፋውን ሳይሆን የማይጠፋውን ዘላለማዊ ሕይወት የምናገኝበት ብቸኛ ስም ነው። ስለዚህ ይህንን ጌታ አምናችሁ ዳኑ እያለች ለእናንተ ሀሳቧን ያቀረበችበትን ቪዲዮ ለእናንተ መልሰን አቀረብን። በፕሮግራማችን ላይ ያላችውን ማንኛውንም ሀሳብን፣ አስተያየት ልሰጡን ትችላላችሁ። እኛም ደግሞ እናንተ ብሰሟቸው ብታውቋቸው የእናንተን መንፈሳዊት ያነጻሉ፣ ይገነባሉ፣ እንደዚሁም ደግሞ መረጃን ይሰጣሉ ያልናቸውን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክና ሼር፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ቤተሰብ መሆን አትርሶ። በእርግጥ በምንሰጣችሁ መረጃ አምናችሁና ፈቅዳችሁ ትክክለኛና ሚዛናዊ መሆናችንን አረጋግጣችሁ ቻናላችንን ሰብስክራይብ እያደረጋችሁም ከ29000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። እንደ ሁልጊዜው ይህን ብትጨምሩ፣ ይህን ብትቀንሱ፣ ይህን ብታሻሽሉ እያላችሁ ደግሞ ሀሳብና አስተያየታችሁን እንድሰጡን እንጠይቃለን። አሁንም ለእናንተ የሚመጥናችሁን ፕሮግራሞች በተለይ አቀራረብ ወደ እናንተ ይዘን የምንመጣ ሲሆን ጌታ ቢፈቅድና ብንኖር ደግሞ የተለያዩ ፖድካስቶች፣ ቭሎጎች፣ መንፈሳዊ ውይይቶችንም ጭምር አካተን ወደ እናንተ የምናደርስ ይሆናል። እንደ ሁልጊዜው ሀሳብና አስተያየታችሁ አይለየን እያልን በሚቀጥለው የእናንተ መንፈሳዊት ያንጻሉ ባል ናቸው። አዳዲስ ፕሮግራሞች እስከምንገናኝ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን።